ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። በድጋሚም የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የአሜሪካ መንግስት የኢትዮጵያ መንግስትን በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ሲል መንግስትን ያስጠነቀቀበትን መግለጫ በማጥፋት ስለ ድሮን የሚያነሳውን አረፍተ ነገር በመተው መግለጫውን አሻሽሎ ዳግም መለጠፉ መነጋገሪያ ሆኗል። በሌላ በኩል ከዚህ የአሜሪካ መግለጫ በኋላ በፌስቡክ ገጻቸው መልእክት ያጋሩት የጠቅላዩ ቀኝ እጅ ዳንኤል ክብረት አሜሪካን አስለቃሽ ሲሉም ወርፈዋል። ለዳንኤል ክብረት ምላሽ የሰጠው የፋኖ ቃል አቀባዩ ፋኖ ማርሸትም ዳንኤል ክብረትን ደንገ ጡር ሲል ጠርቷቸዋል። በሁለቱ መካከል የተደረገውን ቃለ መጠይቅ ጨምሮም ጨምሮ በርከት ያሉ ከዚህ ጉዳይ ጋር የተያያዙ ዝርዝር መረጃዎችን ይዘናል፣ እናስደምጣችኋለን። በሌላ በኩል አብይ አህመድ የኢትዮጵያ ኦርቶ ኦርቶዶክስ ሲኖዶስን መቆጣጠራቸው ተሰማ። ቀደም ብሎ የፕሮቴስታንትንና የመጅሊሱን ዋነኛ ሰዎች በራሳቸው ሰዎች የተኩት አብይ አህመድ አሁን ደግሞ ጊዜ ጠብቀው አድብተው እነሳዊሮስን ስልጣን በመስጠት ሲኖዶሱን በእጃቸው ማስገባታቸው ተሰምተዋል። ከዚህ ጋር በተያያዘ ሰፊ መረጃም ይዘናል እናስደምጣችኋለን። በሌላ በኩል ከአማራ ክልል የውጊያ ግንባሮች የፋኖ ኃይሎች ተነግረው የማያልቁ በርካታ ድሎችን መቀናጀታቸው ተሰማ። በሸዋ፣ በወሎ፣ በጎንደርና ጎጃም የዛሬው የፋኖ ኃይሎች ድል ስፍር ቁጥር የለውም ተብሏል። የፋኖ ኃይሎች ከተሞችን እየተቆጣጠሩም ነው። የአገዛዙ ከፍተኛ ወታደራዊ አመራሮች ጭምር የተደመሰሱበት ውጊያም ሲደረግ የፋኖ ኃይሎች የብልጽግናን ሰራዊት ሙትና ቁስለኛም አድርገውት ሬሳ ለማንሳት እንኳን መክበዱን እየተነገረም ይገኛል። የአገዛዙ ወታደራዊ ካምፖች ሲወድሞም በርካታ የብልጽግና ጥምር ጦር አባላትም ፋኖን ተቀላቅለዋል። ዝርዝር ይዘናል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና እያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ሳበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበርት ታቱ ዘንድ እየጠየቅ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። በቅድሚያም በመላው ኢትዮጵያ መነጋገሪያ ስለሆነ አንድ አሳዛኝ ልብ የሚነካ መረጃም እናገራችሁ። እናቷም የእንጀራ አባቷም በሞት እንዲቀጡ ፍርድ ቤት ወሰነም። ወላጅ እናት ወይዘሮ ሀና በየነም ትባላለች። የድሬዷ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታቸው ይህች ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ ሰዋ የወጣቸዋን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማደባበስ በማሰቧ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪም ከአምስተኛ ክፍል የትምህርት ገበቷና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ እንዳትገናኝ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ቀጠል አድርጋ ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻም ከአብራኳ በወጣቸው የገዛ ልጇ ላይ የሰራችው ተደጋጋሚም የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ ስትል መረጃ ለመደበቅ ስትል ህዳር 1 ቀን 2015 ዓ.ም ተመረት ከእጮኛዋ ጋር በመተባበር ቅጠው ሕፃን በአምላክ ግርማን ገድለዋታል። በወላጅናቷና እንጀራ አባቷ ሕይወቷ ያለፈው ሕፃን በአምላክ ግርማን ጉዳዩዋ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት የቅጣት ውሳኔም ሰጥቶበታል። ተከሳሾቹም እናቷ ውሃና በየነም በሞት እንድትቀጣም ተወስኗል። እንጀራ አባቷ ብሩክ በሞትም እንዲቀጣም ተወስኗል። አሁን በቀጥታ ወደ ሌሎች ጉዳዮች አልፋለሁ። የአሜሪካ ኤምባሲ መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የጠየቀበትን ልጥፍ አሻሻለም። የአሜሪካ ኤምባሲ ከሰዓታት በፊት ቶት የነበረውን አምባሳደር እርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ ከትዊተር ገጻቸው ላይ አንስተው ለውጥ አድርገዋል። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀ በሚጠይቅ ጥሪም ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያው መልእክታቸውን በኤምባሲው የፌስቡክ እና ትዊተር ገጾች ላይ የተለጠፈው ዛሬ አረብ ግንቦት 152017 ዓም ከቀኑ አራት ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማቆም የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና ለኦሮሞ ነጻነት ሰራዊቶች የተለያዩ ጥሪዎችን ያቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክትም ሁለት ሀሳቦችን ያዘለ ነበር። በቀዳሚነት የተጠቀሙት ሀሳብ በመንግስት የሚፈጸመውን የድሮን ጥቃት እንዲቆሙም የሚጠይቅ ነበር። አምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ሕዝብ ላይ የሚፈጸም እንደሆነም የሚያመላክት ነበር። አምባሳደሩ በመጀመሪያ መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ሕዝብ ላይ ድሮን መጠቀም እንዲያቆምና ስምምነት እንዲያመቻች እንጠይቃለን ብለው ነበር። አምባሳደሩ ያስተላለፉትን መልእክት አክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች እንደገናም ሲያጋሯቸው ቆይ ነበር የመጀመሪያው ልጥፍ አሁን በምስሉ ላይ የምትመለከቱት ሲሆን ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክ እና የትዊተር ገጾች ላይ እንዲነሳም ተደርጓል ሰባት ሰዓት ገደማ ላይ በድጋሚም የተለጠፈው የአምባሳደሩ መልእክት የድሮን ጥቃትን የተመለከተውን ክፍል ያስወጣና ለፌዴራል መንግስት ያቀረበውን ጥሪም ያሻሻለም ሆኖም ቀርቧል አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈ ፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎቹን ደህንነትና የመኖሪያ ዋስትነት እንዲያስቀድም ጥሪም አቅርበዋል። በአምባሳደሩ መልእክት ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተተካ ሆኗል። በመጀመሪያው መልእክት ላይ የዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣም ጥሪ ታቀርባለች ይል ነበረም። አምባሳደሩ በኦሮሚያም የሚካሄደውን ግጭትን ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን ያስተላለፉትን ጥሪ ግን አልቀየሩትም። አምባሳደር ማሲንጋ ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆም እየተመለከተ ነው። መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሸጋገረች መሆኗንም ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አ አስፈላጊ እንደሆነም በመልእክታቸው ላይ አስፍረዋል። አምባሳደር ማሲንጋም ከመጀመሪያው ልጥፋቸው አሻሽለው ለምን ሁለተኛውን ልጥፍ እንደለጠፉ ግን እስካሁን ምንም የተገለጸ ነገር የለም። ከዚህ የአሜሪካ መልእክት በኋላ ማለትም ከመጀመሪያው ልጥፍ በኋላ መልእክታቸውን ያጋሩት የጠቅላይ ሚኒስተሩ ቀኝ እጅ ዳንኤል ክብረት አሜሪካን አስለቃሽ የሚል ለአሜሪካ በሚመስል በሰጡት ምላሽ አሜሪካን አስለቃሽ ሲሉም ጠርተዋታል። የዳንኤል ክብረት ጽሁፍ እ ይላል በኋላ በኋላ ደርግ አስቀረው እንጂም አስለቃሽ የሚባል ሙያ ነበር አስለቃሽነት ስራ ነው በምርጥ ክፍያ የሚሰራም ከለቅሶ በፊት መረጃ ይሰጣታል ምርጥ ምርጥ ምግብና መጠጥ ይቀርብላታል ህዝቡ እንዲያለቅስ አድርግልንም ትባላለች ከዚያም ስሜት ኮርኳሪ ግጥም እየገጠመች ማስለቀስ ነው ለእርሷ ስራ ነው ለአልቃሾች ግን ስሜት ነው ሲያልቅ ብሯን ተቀብላ ግብዣዋን ተጋብዛ ውልቅ ትላለች ህዝቡ ጠንቧውን ወጪ ያደርጋል። እሷ ብርና ግብዣዋን ገቢ ታደርጋለች። አልቃሹ ወደ ድንኳን፣ እሷ ወደ አረቄ ቤት ይሄዳሉ። አልቃሹ ይቆዝማል፣ እሷ ሌላ አልቃሽ ፍለጋም ትሄዳለች። መጨረሻ ማን ይጎዳል? ደረቱን የደቃው ፊቱን የቧጠጠው ጸጉሩን የነጨው አልቃሹ ይጎዳል። መጨረሻ ማን ይጠቀማል? ግብዣውን የበላቸው ብሩን የላፈቸው በአልቃሾች አለቃቀስ ከጓደኞቿ ጋር ስትቀልድ የምታመሸው አስለቃሽ ስል ዳንኤል ክብረት ለአሜሪካ በሚመስል መልኩ ባጋራው ጽሁፍ አሜሪካን አስለቃሽ ብሏታል። ይህንን ተከትሎ የፋኖ ቃል አቀባዩ ምላሽ ሰጥተዋል። ዳንኤል ክብረትንም ደንገጡር ሲል የፋኖ ቃል አቀባዩ ፋኖ ማርሸት ጠርቶታል። የፋኖ ማርሸት ጽሁፍ እንዲህ ይነበባል። በኋላ በኋላ ደርግ አስቀረው እንጂ በንጉሳውያን ዘመን ንግስታት ደንገጡር ነበራቸው። የነዚህ ደንገጡር ጦር ስራ የንግስታቱን የልዕልቶቹን ካባ መሸከም፣ ማልበስ፣ ዝናብ እንዳ ያርፍባቸው መከላከል ብቻ ብዙ ብዙ ስራ ነበራቸው። ለነገስታቱ አሽቃባጭና ጫማ ከመሆናቸው የተነሳም ንጉስ ሳልቢጤ ዘዋ ድንገት እህ ብለው ካሳሎም ያለ ጥሪ ከመቀመጫቸው ተነስተው ያስነጥሳሉ። የኋላ ኋላ ነገስታት ከስልጣን ሲወርዱ ከፍተኛም የአካል የስነ ልቦና ጉዳት የሚደርስባቸው እነዚህ ደንገጥሮች ነበሩ ሲል ፋኖ አርበኛ ማርሸት ለዳንኤል ክብረትም ምላሽ ሰጥቶታል። ወደ ሌላኛው ጉዳያችን አልፋል። ይህ ቅዱስ ሲኖዶስ ምልአተ ጉባኤ ብፁ አቡነ ሳዊሮስን የመንበረ ፓትርያርኩ ጠቅላይ ጽህፈት ቤት ዋና ስራ አስኪያጅ አድርጎ መረጠ። ቅዱስ ሲኖዶስ በግንቦት 2014 ርክበ ካህናት አድርጎ በነበረው ምርጫ የባህር ዳርና አካባቢው አገረ ስብከት ሊቀጳጳስ ብፁ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ዋና ስራ አስኪያጅ አድርጎ በመምረጡም ላለፉት ሶስት ዓመታት ይህንን ቦታ አቡነ አብርሃም ይዘው ሲያገለግሉ እንደነበር ይታወቃል። አሁን ደግሞ በግንቦት 2017 በዛሬው ዕለት በተደረገ ምርጫ አቡነ ሳዊሮስ መመረጣቸውን አረጋግጠናል። አሁን እየተደረገ ባለው የደቡብና የደቡብ ምስራቅ ትግራይ የቤተ መጻሕፍት መዘክርና የማኅበራት ማደራጃ መምሪያም ሊቀ ጳጳስ ብፁ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ መርጧል። በተመሳሳይ በ2014 ይህንም ቦታ እንዲመሩ ተመርጦ የነበሩት ብፁ አቡነ ጴጥሮስ የኒውዮርክና አካባቢው ሊቀ ጳጳሳት እንደነበሩም ይታወቃል። አሁን ብፁ አቡነ ጴጥሮስ እና ብፁ አቡነ አብርሃም ከቦታቸው ተነስተው የአብይ ሀመድ ሰዎች ተተክተዋል። ይህንን ተከትሎም በርካታ አስተያየቶች እየተሰጡ ነው። ጋዜጠኛ ሲሳይም ይህን መልእክት አጋርቷል። አብይ ሀመድ በሲኖዶሱ ላይ ትልቅ የፖለቲካ ድራማ እየሰራ ይመስለኛል እና አቡነ ጴጥሮስ ከኃላፊነት ለማውረድ አስቀድሞ ስራውን ከጨረሰ በኋላም ወደ ኢትዮጵያም እንዲገቡ ፈቀደም፣ ከዚያም ከስልጣና ወርዶ በሚፈልጋቸው ሰዎች ተካቸው። አቡነ ጴጥሮስ ወደ አገር ቤት ባይገቡና በሲኖዶሱ ስብሰባ ላይ ባይሳተፉ ኑሮም ሹምሽር እርሳቸው በሌሉበት ስለማይካሄድ ህጋዊ አይሆንም ነበር እና አብይ አህመድ ሲኖዶሱን በድጋሚ በመክፈል ይወነጅሉ ነበር። አብይ ሐሳቡን እየቀየረ መስሎም እና አቡነ ጴጥሮስን ወደ አገር ያስገባቸው ይህንን ስራ ለመስራት እንዲመቸው አይመስላችሁም ወይ? ሲልም ጥያቄውን ይጠይቃል። ይህን ሹመት የእግዚአብሔር ነው አልያስ የአብይ አህመድ ነው የምንለው? ሲልም ጋዜጠኛ ሲሳይ ይጠይቃል። ሌላኛው ጋዜጠ ጋዜጠኛ መሳይ ደግሞ ይህንን ይናገራል። አራት ኪሎ እንደገባ የፕሮቴስታንት ህብረትን ካውንስል በእጁ አስገባም፣ ትንሽ ቆይቶ የኢትዮጵያም እስልምና ጉዳዮች ምክር ቤትን በቁጥጥሩ ስር አደረገው። የቀረችው ቤተ ክርስቲያኗ ነበረች። ከሁለት ዓመት በፊት ሞከረናም ተጨናገፈበት። አዘናግቶም አድብቶም አባቶችን ከፋፍሎ ሀገር አሰድዶም ሳንቲም ቀጨል ሲል ጆሯቸው የሚደነግጠውን በጥቅሙ ደልሎም ሀገሪቷን አምሶናም አትራምሶም ምእመናንን በታትኖም አዲስ አበባ ላይ በኮሪደር ልማት ስም የቤተ ክርስቲያኗን ይዞታም ንጥቆም ሁሉን ነገር ማድረጉን ሲያረጋግጥ በትሮይ ፈረሱ አማካኝነት ቤተ ክርስቲያንም ሰተት ብሎ ገባም። አሁን የሃይማኖት ተቋማት በሙሉ ተቆጣጥሯቸዋል። ይህ ብልጽግና ወንጌል የሀገሪቱ የቤተ መንግስቶም የቤተ እምነቱ መገዢ ወንጌል ይሆናል። ብፁዕ ወቅዱስ አቡነም አብይ ዘመንበረ አራት ኪሎም ወጨጌ ዘመነም ዘበሻሻ በስምህ ታቦት አስቀርጸ እንድናመልክህ ይሆን ዘንድ ፍቃድህን አትንፈገን የሚሉም የራሱን ሰዎች አስቀምጠዋል። ጋዜጠኛ መሳይ መኮንንም ሀሳቡን ገልጿል። ያም ሆነ ይህ ግን አብይ አህመድ አሁን ሲኖዶሱን ተቆጣጥሮታል። አቡነ ጴጥሮስና አቡነ አብርሃም ከቅዱስ ሲኖዶስ ኃላፊነታቸው ተነስተው በምትካቸው አቡነ ሳዊሮስ የመንበር ፓትሪያሪክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ እንዲሆን፣ አቡነ ዲዮስቆሪዮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ተሰይመዋል። መንጋው ዘረኛና ክፉ ሲሆን እግዚአብሔር ክፉና ዘረኛ የሆነም እረኛ ይሰጣል የተባለው ጊዜም ደርሷል። ከጨካኝ መንግስት የማያንሱም ጨካኞች በሆድ አምላኪዎች ላይ ይነግሳሉ። ክፉ ህዝብ ክፉ መሪም ይሰጧል የሚለው የቅዱስ ቃሎም እየተፈጸመ ነው። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለው። ሰበር ዜና በረኸኛው ጅብል ላሙተራ ብርጌድ ትላንት ማምሻውን የብልጽግናን ሰራዊት አይቀጡ ቅጣት ሲቀጣው አምሽተዋል። የአፋ ባሃ ቀኝ ጌታ ወፍቴ ንጉስ ስድስተኛ ክፍለ ጦር በረኛው ጅብላ ሙተራ ብርጌድ በግንቦት አስራ አራት በትላንትናው ዕለት አመሻሽ ላይ የሙታኑን ስብስብ የሆነውን ጸረ አማራውን የብልጽግናን ጦር ደንባም አቦና ቸርተከል የደራና ከተባሉ ቦታዎች ላይ በመግጠም ማምሻውን በጥይትና አረር ሲቆሉ ታምሽተዋል። በዚህ ውጊያም 14 የሚሆነው የብልጽግና አብይ አህመድ ጦር የተደመሰሰ ሲሆን ሀያ የሚሆኑት ደግሞ ክፉኛ መቁሰላቸውን የብርጌዱ ህዝብ ግንኙነት ኃላፊ መረጃውን አድርሶናል። በዚህም ክፉኛ የተበሳጨው ሞራለ ቢሱም የብልጽግና ጦር እንደ ልማዱ አንድ ሞተር ሳይክል ዘርፏል። የግለሰቦችን ሱቅ በመገንጠል ጥሬ ብር፣ ሞባይል ካርድ፣ ስልክና ሌሎች ዕቃዎችንም በመዝረፍ ነውረኝነቱን አሳይቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋ በሃ ጎንደር የበጋሻው ክፍለ ጦር አዳሩን አምባ ጊዮርጊስና ገደብዬ ከተሞች ላይ ከፍተኛ ጥቃት ሲፈጽም አደረም። የአማራ ፋኖ ብሔራዊ ኃይል አፋ በሃ ጎንደር የበጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየና ዋና ዘመቻ መሪው አርበኛ ማርዬም አድማሶም በመሩት ኦፕሬሽን የአገዛዙ ደንገ ድንበር ጠባቂ ከምሽቱ ሁለት ሰዓት ጀምሮም እስከ ሌሊቱ ስምንት ሰዓት እንደ ቆሎ ሲቆሉትና ሲያምሱት አድረዋል። በተደረገው አውደ ውጊያም በርካታ ተወዳደር የአገዛዙ ኃይሎች ተደምስሰው ቁጥራቸው በውል ያልታወቀ ደግሞ ከከባድ እስከ ቀላል ቁስል አስተናግደዋል። በዚህ ምታታዊ መግነጢሳዊም ኦፕሬሽን የተደናገጠው እናም ግራ የተጋባው የአገዛዙ ኃይል እውር ድንብሮን ሞርተር ከመተኮስ ውጭ ምንም ማድረግ ሳይችል ለጎንደር የበጋሻው ክፍለ ጦር ከአምባ ጊዮርጊስ ጊዜስ እስከ ገደብዬ ከተማ ያለውን ጥቁር አስፋልት ለጀግኖቹም አስረክቦም እንደ ፈልፈል ዋሻው ውስጥ ተደብቋል። አውደ ውጊያውን የመሩት የጎንደር የበጋሻው ክፍለ ጦር አመራሮች በጣም ስትራቴጂክና ወሳኝ ቦታዎችን ከብልጽግናም አስለቅቀው ቦታዎቹን ይዘውም ይገኛሉ። በዛሬ ዕለት ግንቦት 15 ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ጭናም ክፍለ ጦር ስር የነበሩ አባላት ወደ አማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦርን መቀላቀላቸውም ተሰምተዋል። ሻለቃ በላይ ነህ ማሬ የሚመራውን ከመቶ በላይ አባላትን ይዞ ከጭና ክፍለ ጦር ወደ ጎንደር የበጋሻው ክፍለ ጦር ሲቀላቀል የጎንደር የበጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየና ዘመቻ መሪው አርበኛ ማርያ አድማሱን ጨምሮ ሌሎች የክፍለ ጦሩና የብርጌዳ አመራሮች ደማቅ አቀባበልም አድርገውላቸዋል። በቀጠና ያሉ የአማራ ፋኖ ህዝባዊ ድርጅት አባላትና በተናጠልና በቡድን እየፈረሱ ወደ አማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር እየተቀላቀሉ ያሉ የቀድሞ የአፍሃድ የአፋሃድ ፋኖችም ቁጥራቸው ጨምሯል። ይህ በእንዲህ እንዳለም በርካታ የአድማ ብተና አባላትም ፋኖን እየተቀላቀሉ ነው። በሌላ የድል ዜና ሞትና ክህደት ልማዱ የሆነው የባንዳው ስብስብ ዛሬም ተደቆሰ ሲሉ የፋኖ ኃይሎች ገለጹ። በዛሬው ዕለት ግንቦት 15 2017 ዓ ም ነበልባሎቹ የበረሀኛው ቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ዘልቀው በመግባት የአገዛዙን ባሪያ የሆነውን ባንዳውን ስብስብ በጥይት ሲለበልቡት አርፍደዋል። የከተማዋ ነዋሪዎች ባንዳ መድረሻም አጥቶ ሲሯሯጥ እንዳረፈደም በሳቅ በተሞላ ትዝብትም ነግረውናል። ቀስተ ደመናዎች በተደጋጋሚ ባንዳዎችን ያነጣጠረ ውጊያ ሲያደርጉም የሰነበቱ መሆኑም ይታወቃል። በአውደ ውጊያው የተገኘው ድል የብልጽግና ሰራዊት ሁለት አምቡላንስ ሙትና ቁስለኛ ጭነው እንዲወጡ የተደረጉ ሲሆን የአድማ ብተና አመራሩም እስከ ወዲያኛው መሸኘቱ ነው የተነ ይህ በእንዲህ እንዳለ በሸዋ ግንባር በቀጠለው ተጋድሎም በመራሃ ቤት የቀጠናም የአገዛዙ ሰራዊት እርምጃ ተወሰደበት። በዛሬው ዕለት ራሱን የሀገር መከላከያ ሰራዊት ብሎም የሚጠራው የአገዛዙ ቡድን ዳር ድንበር መጠበቁን ትቶ የቀበሌናም የወረዳም የስርዓቱ መንበር አስጠባቂ ካድሬዎችን በማጀብ የፋሽስቱን አብይ አህመድ የግል ሰራዊት መሆኑን በግልጽ እያሳየም ይገኛል። ብሔራዊ ግዴታውን ዘንግቶም መንደር ለመንደር የሚሊሻ ስራ የሚሰራው የአገዛዙ ሰራዊት ዛሬም እንደ ልማዱም በሁለት አቅጣጫም እንቅስቃሴ በማድረግ ከእንሳሮ ከለሚና ከመራቢቴ አለም ከተማ የዞንና የወረዳ ካድሬዎችን አጅቦም በመንቀሳቀስ ላይ ያለ መረጃው ከውስጥ የደረሳቸው የመሐመድ ቢሆነኝ ኮር የደጅ አዝማች ተሰማ እርገጤ የክፍለ ጦር አንዲት ግራር ሻለቃም፣ እንዲሁም የኮሩ ቃኞች በአንድ ላይ በመሆን ጀማ ወንዝ ላይ ደፈጣ በማድረግ ዛሬም አስከሬኑን እየጎተተም እንዲመለስ አድርገውታል። ይህ በእንዲህ እንዳለም

የአማራ ፋኖ ብሔራዊ ኃይል የጎጃ ማጎ ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ልጆች ጊሳ ከተማን በመቆጣጠር ድንቅ ስራ ሰሩ። የቢትወደድ መንገሻ ጀንበሬ ልጆች ጊሳ ከተማን በመቆጣጠር የብልጽግና ኃይል ላይ ከፍተኛ ጉዳት ያደረሱ ሲሆን ለብልጽግና መረጃም ሲሰጡ የነበሩ ባንዳዎች በቁጥጥር ስር አውለው መያዛቸውም ተነግረዋል። የብልጽግና ኃይል የፋኖ ኃይሎችን ምት መቋቋም ሲያቀተው ጊሳ ከተማን ጥሎ በመፈርጠጥ ወደ ባርባሽ ማሰልጠኛ